ውድ ቤተሰብ ያው ታውቃላችሁ ያሰብኩትን ነገር ሳላደርግ እንደማልተኛ ሁላችሁም ታውቃላችሁ ለዛም ነው ቀጥታ ማድረግ ያለብኝን ነገር ያደረግኩት ትናንትና ባልኳችሁ መሰረት እንግዲህ ሩታ እቃዎቿን እንዲያመጣላት ከዛ ቤት እንድትወጣ ይበልጥ ያው በጣም ተግቶ ይሰራ የነበረው ለመለያየት አልነበረ ኦልሬዲ ለመለያየት እቃዋን ልታወጣ ልትሄድ እንደሆነ አብርሃም እንግዲህ ያው የጠፋ ስራውን ቀጥሏል ትክክል አይደለም እየሰራ ያለው እሱም ወደዛ እየተንደረደረ ነው የዳኒን ስራ። እሱም እዛነ ከፍቅር ጋር እየደገመው ነው ያለው ከፉፉ ጋር። ጭራሽ ሌላ እላ አስገብቶ ራሱ ላይ ሁለት ሁለት ምንድን ነው የሚባለው፣ ሁለት ችግር አምጥቷል። እዛ ጋር የፍቅርና የንተና ተዳር መሀል ገብቷል። እውነት ለመናገር የፉፉና ፍቅር አብረው ብዙ ነገር ሲሰሩ አይን አመት አይተናል። እና እዛ መሀል ገብቶ ከፉፉ ጋር አጉድል ገብቷል። እዚህ ጋር ግን እሱ በሌለበት ቤቱ ምን ሲሰራ እንደነበር ቤቱ ምን ሲያደርግ እንደነበር፣ ዳኒ መረጃው ደርሶኛል። እኔ ይህን ነገር ያወጣሁት ይህን ነገር እንትን ያልኩት፣ ትናንትና በነገርኳችሁ መሰረት ሩታ ለዳኒ እንዲህ ብላው ነበር እንደምታውቁት። እንደሰማችሁት ነው እንግዲህ እኔም ይህን ይዤ ነበረ። በቀጥታ ምን ሊያደርግ ይችላል የሚለውን ነገር ካየው ከተመለከትኩኝ በኋላ ምን አደረኩኝ? ስሙት መጀመሪያ ያው እንግዲህ ሰምታችኋል፣ ሩታ ይሄን ነገር ስትናገር። እቤት ሄደህ እቤት ሄደህ እቃዎቼን ይዘልኝ እንድትመጣ ፈልጋለሁ። እንግዲህ እንደሌላው ሰው ቢሆን ኖሮ ይሄን ነገር እስከሚያደርግ ድረስ ዞር ብሎ ያየውም ነበር እና ይሄ ነገር ከተፈጠረው በኋላ እኔም በቀጥታ ያደረኩት ምንድን ነው? አብርሃም ሊኖር አይችልም እዛ ቦታ ሊኖርም አይችልበት ምክንያት እሱ በፍቅር ጉዳይ ጭራሽ ሌላ ችግር አምጥቶ ራሱ ላይ ተጠምዷል። ስለዚህ ተመልካቹ ይህን ነገር እንዲያውቅ ምን አደረግኩኝ? አስቀድሜ አብርሃም የሚገኝበት አፓርትመንት አብርሃም የሚገኝበት አፓርትመንት እጅ ስላለ ከተመልካቾች፣ ቦታውን ስለማውቀው በቀጥታ እዛ ካለ ሰው ጋር ደወልኩኝ፣ እዛ አካባቢ ካለ ከዛ በጣም ተባበረኝ፣ ፈጣሪ አክብርልኝ በዚህ አጋጣሚ። በእርግጠኛ እርግጠኛ እርግጠኛ እርግጠኛ ነበርኩ በንጋታው ዳኒ እዛ ቦታ እንደሚገኝ ማለት ነው፣ እርግጠኛ ነበርኩኝ ከዛ አይ ቲንክ ከሁለት ሰዓት ከሶስት ሰዓት በኋላ ዳኒዛ መጣ። እንግዲህ ምን ሊያደርግ እንዳሰበ እንግዲህ ሁላችሁም ግልጽ ነው። ልብሶይ ልብሴ ምኔን ምኔን ይዘህልኝ ስላለች ማለት ነው። አጋጣሚ ጥሩ የተመቸው ምንድነው አብርሃም ቤቱን እንደማስተካከል ኦልሬዲ፣ ትዳር ነች ባለ ትዳር ነች ሩታ ብሏል እንግዲህ፣ ባለ ትዳር ነች፣ እዚህ እኛ መሀል ማንም አይገባም ሲል ነበር አይደለ። አብርሃም ራሴ እንትን እለዋለሁ ባለ ትዳር ነች፣ ስለዚህ የእኔ ባለቤት ነች አይመለከትም፣ ሲል ነበረ። እዚህ ጋር ግን ቤቱን ጥሎ ነበር እሱ በሌለበት ዳኒ ሲመላለስ እንደነበረ የተባለውን እቃ ለማውጣት ሲመላለስ እንደነበረ ፕሊዝ ተከታትለ ብትል ቀርጸ፣ የሚገርማችሁ ነገር ዳኒ ምን ያህል ጥንቃቄ እንደሚያደርግ ትደነገጣላችሁ። እኔ በሰዓቱ እዛ ቦታ መገኘት ያልቻልኩት፣ ኦልሬዲ ቀጥታ እኔን እንዳዩ እንደሚሸሹ አውቃለሁ። በምንም ተአምር በቃ እኔ አልችልም ተደብቄ ምናምን አይመችም። ስለዚህ ምን አደረግኩኝ? ሰው ላኩኝ። የሚገርማቸው የዳኒ ጥንቃቄ በጣም በጣም በጣም ይገርማቸው። በጣም እሚያየውን ሰው ላይ ያምነ ሰው ላይ ያምነ። የላኩ ልጅ ደግሞ አዲስ ነበር ለነገሩ። ከዛ በኋላ በጣም ግራ ተጋብቶ እና እንትን ብሎ ነበር እና አዲስ ነበር። ስለ እንደዚህ አይነት ነገር ቀርቦ ተደብቆ ምናምን መቅረጽ አልሆነለትም። ዝም ብሎ እሱን እየተከታተለ እንትን ማድረግ ነበር የሞከረው እና እኔ ደግሞ የፈለግኩት የቪዲዮ ማስረጃ ነበር ገብቶ የሰው ቤት ገብቶ የሩታን እቃ ሲሰበስብ ምን ሲል እሱ በሌለበት አብርሃም በሌለበት ገብቶ ሲያደርግ የነበረውን ለመያዝ ነበር እቅዳችን ማለት ነው። ግን በጣም ጥንቃቄ እንደሚያደርግ ከህግ አንጻርም ብዙ ችግር እንደሚያመጣበት ሩታ ብትፈቅድለት ራሱ እዚህ ጋር ተዳሪ መሃል ገብቶ ለእቃ ቤቴን ሰብሮ እቃ ወስዷል ብሎ አብርሃም ቢከሰው ከባድ ነገር ስለሚመጣ በጣም ጥንቃቄ ሲያደርግ ነበረ። ብዙ አላልፋችሁም ከልጁ ጋር የነበረውን ሲዩዌሽን የነበረውን ነገር ያው እንደተለመደው ትንብዬው ነበረ ስሙ። ሄሎ ሄሎ ሄሎ፣ ቆይ እየተከታተልኳችሁ ነው። ናት ይሄ በቪዲዮ ኮል አድርገው ቪዲዮ ኮል አድርግልኝ። ምን አልከኝ? እኔን አዳምጠኝ። ይኸውልህ መጀመሪያ ማለት ነው እሺ፣ ይኸውልህ እንትን ከቴሌግራም ላይ ልደውልልህ፣ ቴሌግራም ላይ ቪዲዮ ኮል እንትን፣ በልልኝ እኔ እዚህ ጋር ሪከርድ ለማድረግ ነው። ወይም ደግሞ በይሞ ቶሎ በል፣ ሪከርድ ለማድረግ ፈልጌ ነው። እሱን ቪዲዮም ፈልጌ ነው። ወይ ደግሞ እንትን ታደርግልኝ ቪዲዮስ ብትቀርጽልኝ ከቻልኩ ይሄ እንደዛ ለማድረግ ልሞክር። ሄሎ አሁን ይሰማኛል። ያለበት ምን እና ምንም በቪዲዮ ኮል አልቻልክም? በጣም አልቻልኩም። አሁኑን እንደውም የተከተልኳቸው ኮኔክሽን ብራስ በጣም እያስቸገረኝ ነው። በኢሞን በቴሌግራም ልሞክርልህ ነበር እንዴ አለ። ኦኬ ቪዲዮ ኮል ደግሞ እንዳይሆን ከኔ ጋር ይቋረጣል። ሌላ ስልክ ላይ አስከማ አነስኩን ቆይ፣ የሆነ ከዳኒ ጋር ነጭ ለበሰ ሰው አብሮት አለ። በስልክ በስልክ ንገረኝ። ስንት ዳኒ መጣ? በምን ነጭ መኪና ሆኖ ፖርቶ መጋሎ፣ ግን ጠቆር ያለ መኪና ነው። በራሱ መኪና አይደለም እንዴ? ጥቁር ነው። ቲክቶክ ላይ መሰለኝ የሆነ ልጅ አብሮታል። በጣም አሪፍ። ይኸውልህ ምንም እንደምታረግ፣ ብቻ እኔን ብቻ አዳምጠኝ፣ እኔን ብቻ አዳምጠኝ፣ ከምንም በላይ ማለት ነው። ይኸውልህ ዝም ብለህ ተጠንቀቅ። ብትሽል እንትን በላ ሌላ ስልክ ያለ እንትን አብሮ ወይኔ፣ እንዴት ይሻለኛል? ዝም ብለሽ ንገረኛ። አንተ ያለው ወደ ፓርትመንቱ አብሮ ግባ። በጣም ተጠንቀቅ እንዳይ ምን ትለዋለህ መሰለህ፣ ጠይቀው እስኪ አብርሃምን ካወቀው ሶሻል ሚዲያ ላይ ምናምን፣ እስኪ ስንተኛ ፎቅ ላይ ነው? ቀድመህ አንተ በዛኛው በዛኛው ወጣ፣ ሊፍት ሊጠቀሙና እንትን ሊሉ ስለሚችሉ ካወቀው፣ ጠይቀውና፣ አንተ ቀድመህ ይሁን አሁን ምን ታደርጋለህ መሰልህ፣ ቀድመህ ሂድ አንተ እንትን በልህ። ሊፍት ሊጠቀሙበት ይችላሉ። አዎ፣ በሊፍት አዳምጠኝ ብለህ አንተ እንትን ስለሆነ፣ በደረጃው ዝም ብለን፣ ሊፍት ላይ ከሆነ ያየዋል ዝም

መልሼ ያጠነኝ ይልካ እንዳያመልጡኝ፣ ተከታት እያችሁ ስወጣ አየኝ መሰለኝ እና መልሼ ልደውልልህ። ወይኔ ወይኔ፣ ናቲ ምንድን ያረገው? ሄሎ፣ እንዴት ሆንክ? አሁን ገቡ፣ አሁን ወደ ውስጥ ገብቷል። አይ አንተ እራቅ ብለህ ተከተል እኮ ነበር ያልኩህ፣ አኔ ደሙ እንዳያመልጡ፣ ኢትዮጵያ እሺ፣ የመጡ ነው መሰለኝ። ዝም ብለህ አሁን ይኸውልህ ጉዳይ እንዳለ፣ ዝም ብለህ አልፈህ ወደ ላይኛው ፎቁጣ ዝም ብለህ ሂድ፣ በቃ ወደ ላይ ማለት ነው። ለማለት እሞክራለሁ። ምን መሰለህ የምታደርግልኝ፣ ብትችል ማለት ነው፣ ስልኩን ዝጋው በቃ፣ እና በቪዲዮ እንደው ይዘው ቢያንስ እንደው ይዘው የሚወጡት እቃ ከሱ ቤት ይዘው እቃ ሲወጡ ምናምን እሱ ብቻ ነው የምትነግረኝ። እንደው ይሄን ብቻ አድርግ በቃ። አሁን ይኸውልህ ስልኩን ዝጋና ማለት ነው ጠብቅ፣ እዛ ቦታ እስከሚወጡ ድረስ ዝም ብለህ በር ዝግ ሆኖ ቢኖ ምናምን በላቸው። እዛ አካባቢ ሰው እንትን ካለ እና እንትን በ እሺ በቃ፣ አደራ እሺ፣ እናትዬ የኔ ደንጋጣ የኔ ደንጋጣ ደንገጥሻ፣ እንዴትም አድርገ አሁን እኮ እንትን ያልክልኝ አይታይም። እንዴትም አድርገ ግን ብትቀርጥ በጣም አሪፍ ነበር በእናት ምክንያቱም ከኋላ ኋላቸው ነበረ ሲከታተል የነበረው በቃ በጣም ለእኔ አደጋ ነው መጀመሪያ እኔ ያቺን ብትነግሪኝ ደሞ የውሳሟ ልጅ እኮ ነግር ነበረ። አሁን ያልመጣልኝም እኔ ትመጣልሽ ጭራሽ አልጠበኩም። ግን ዋናዋ የዚህ ጉዳይ ጠንሳይ ስለሆነች በቃ ዋናው ትኩረት እሷ ነበረች። ለና እኔ ደግሞ በቃ እንደዚህም ትኩረት አለ ትኩረት የነበረው በቃ አፓርት ብሎ የሚወጡ ስለነበር ነው። ሁለታችን ሁለታችን ነው የተሸወር ነው። እነሱ ነበር ስከታተላቸው። ግን እኔ እን አንድ ላይ ወጡ። ከዛ ትንሽ ቆዩ በቃ እዛ እንትን ገብተው ቆዩ ቆዩ ቆዩ ና ተመልሰው ወጡ። እንግዲህ የሆነ ሰው አዘናግቶኝ ነው። በዛ ሰዓት የሆነ ወሬ ምናምን ለምን መጥቶ ነበር የሆነ ሰውዬ፣ ግን እያዋራኝ ነበር እሱ ሰውዬ። ድንገት አዘናግቶኝ ከሆነ ነው። አይ አይሆንም፣ እሱ እንኳን እንደዛ አይሆንም። ግን የሚገርም በቃ ስላየሁ ነው ጥሎ የወጡት ስለጅኑ ጥሎ ወጥቶ፣ እኔማ እኔማ አልለቃቸውም። ወይኔ በእናት በሴት ባደርገው አሪፍ ነበር። አንደኛ እንትን አይሉም። በቃ እንትን ደረጃ ስለሆነ ገባ። የሆነ እንዳያመልጡ አይነት ነገር ስትከታተል በቃ ሾፎ ውሃል። እሷ እርግጠኝ። ወይኔ እሷ አይታ ነው። እሷ ምላጭ ነች። በጣም አደገኛ ነች። ምንድን ነው? እስኪ ምን አይነት መኪና ነው የመጡበት? ሚኒባስ ነው። ታርጋ እንዳትናገር እንዴ፣ ታርጋ እንዳትናገር ለምን፣ ምናልባት ይህ ልጅ ተከራይ ተዋምጥተውት ሊሆን ስለሚችል አያስፈልግም። ብሎኩንም አትናገር፣ ተወው። እሺ፣ ለአብርሃም ደህንነት ሲባል ባትናገር ይሻላል። እኔ በቃ ይችን ነገር ለማውጣት ነበር፣ ለምን እንደሚመጣ ስለማቅ ነው። ስም አናትዬ ብትሽል ማለት ነው። ይወልም እኔ ችግር የለውም እዚህ እንትን የምሳ አስባለሁ እሺ፣ የምሳስባለሁ እዛው አካባቢ አትጥፋ። እሺ፣ ሜቢ ወይ በራሱ ወይ እንትን መኪና ሊመጣ ይችላል። እሺ፣ ምንም ሰማይ ናት። ምንም ችግር የለም። አው ዛሬ የምትሄድበት አለ? ዛሬ ምንም አይ የምሄድበት የለኝም በቃ። እሺ፣ እሺ በለኝ ናትዬ፣ ለዛ አካባቢ አትጥፋ ነው የምሳስባለሁ። እንትን በልልኝ። እሺ፣ እሺ ሰላም፣ ከዛች ከክፍሉ ውስጥ ሲወጡ ዳኒ የሆነች እንትን የፊስታን ነገር ይዟል። በቃ በእጁ ዳኒ ብቻ የሆነች ፊስታን ነገር ይዟል። ዳኒ ከዛ ሲወጡ ኧረ፣ እባክህ መጀመር ሲገባህ፣ ያልያዘም ነበር የለም። አዎ አዎ፣ ሲወጡ ነው። ድጋሜ ገብተው ሲወጡ የሆነ ነገር ይዞ ነው የወጣው። ትንሽ እየፌስታል ነገር እርግጠኛ ነህ? አዎ፣ እሱ እንደውም ከነገርኩህ፣ በእዛ ሳትደናግጭ የተሳኩህ እየሰለ ነበር እኮ። በጣም አሪፍ እሺ። እንትኑን ልጅ ታውቀዋለህ? አብሮት ያለው ልጅ ምን ዩቲዩብ ላይ ነው አብሮት የሚሰራው? እኔ መስ ቲክቶክ ላይ አብረው ሲሰሩ ምናምን አያቸዋለሁ እኮ እንት ምን ቲክቶክ ላይ እስኪ ቲክቶክ ላይ ዝም ብለህ እየው እና የዳኒን ቪዲዮዎች እዛ ላይ እስኪ የትኛው እንደሆነ ተንትን ትበልልኝ። አውጣና ላክልኝ። እሺ እሺ፣ እንትን በልና ላክልኝ። እሺ፣ በቃ በጣም አመሰግናለሁ። እደውልልሃለሁ። እዛው አካባቢ አትጥፋ። እሺ፣ እዛው አካባቢ ታዲያ። በትኩረት በጥንቃቄ እንዳሁኑ መቼም እንዳትሻወድ። እሺ እንግዲህ ከዚህ ልጅ ጋር ሆነው ነው እንትን ሲሉ የነበሩት አብርሃም አለመኖር ተከትለው አብርሃም እንግዲህ በሌላ ጉዳይ ቢዝ ይሆናል። በፍቅር ህይወት ግን የእሱ ግን ቤቱ እዚህ ጋር እየተመነዘበረበት ነው፣ አያውቅም። ምናልባት ከዚህ ቪዲዮ ሊረዳ ይችላል። እኔም ዳኒ እንዳያስተባብል ወይም ደግሞ ሌላ ጉዳይ እንዳይሰጥ ሆን ብዬ ነው ቀድሜ ይሄን ነገር ያደረኩት። ቪዲዮ ልጁ ሊቀርጽ ሞክሮ ነበረ፣ እንዳያችሁት ሞክሮ ነበረ፣ እዛ አካባቢ ያለውን ነገር በጣም በጣም የዳኒ ቅልጥፍናና እዚህ ጋር እኔ እውነት ልንገራችሁና ቀልጠፍናና ጥንቃቄ በጣም ሳላደንቅ አላልፍ። ላሰብበት ነገር ምን ያህል ተጠንቅቆ እንደሚያደርግ መኪና ቀይሮ ነው የመጣው። መኪናውን የያዘው ያኛው ልጅ ነበር እንደነገርኳችሁ። ይሄ አብሮት ቲክቶክ ቪዲዮ ይሰራ የነበረ አብሯቸው፣ ደግሞ አንድ ሚዲያ ላይ የማይታወቅ ሌላም ልጅ ነበረ። ለሶስት ነው እንግዲህ ወደዛ ቤት ገብተው እንትን ለማድረግ ሲሞክር የነበሩት ለአብርሃም ደህንነት ሲባል የቦታውን የሚነብረው የሚኖርበትን ህንፃና ብሎኩን መናገር አልፈልግም። ብቻ ግን እዛ የተባለበት ተከትሏቸው ኮሪደር ላይ ደረጃ ወርድ ላይ ሲዞር ነው ልጁን ያዩት። ከዛ በኋላ በጣም በፍጥነት ነው። ኦልሬዲ ቁልፍ አላቸው ከሩታ የተቀበሉት በፍጥነት ነው የገቡት። ሲጠባበቁ ነበር እንግዲህ ከዛ ሌሎች ልጆች አስልከው እነሱ ስለመታየታቸው ስለገባቸው ሌሎች ልጆች አስልከው ለማውጣት ነበር እቅዳቸው። ከዛ ምን እንደተፈጠረ አናቅም። በኋላ ላይ የማጣራው ነገር ነው። በጣም ቆዩ። ኦልሬዲ የኛ መከታተል አንደኛ እውነት እንዳሰቡት ነገሮቹ እንዳይሆን አስቧል። አልሆነለትም። ይዞት የወጣው ነገር የለም። በጣም ለሰዓታት ቆይተው ከዛ በኋላ በጣም እየፈጠነ ነው አብርሃም ከዚህ ልጅ ጋር ሆነው እየፈጠነ በቶሎ እንትን ያደርጉት የተመለሱት ማለት ነው። ከዛ መጀመሪያ አብራ ሜሪ ነገሮቹን ለማስተካከልና ምን ምን ናቸው የሚለውን ነገር ለማየት በጣም እየፈጠነች ነበር ስትወጣ የነበረው ነገር፣ ግን ሁኔታዎች እንዳሰቡት ስላልሆነ፣ ሁኔታዎቹን እንዳቀዱት ስላልሆነ ሜሪ እዛው መኪና ውስጥ ቆየች። ከዛ በኋላ ፈጥና አብራ ተቀላቅላ በመኪናው ሄደሽ ማለት ነው። ረጅም ሳመቆየታቸውን አይታ፣ ስለዚህ አሁንም ዳኒ ነጭ ዶልፊን መኪና ነጭ ዶልፊን መኪና የመጣችሁበትን እነግርሃለሁ። የታርጋ ቁጥር መጨረሻው ስልሳ አምስት ነጭ ዶልፊን መኪና ስትመጡበት የነበረውን ተመልከተናል። ከላይ ጥቁር እንትን ያለው ጥቁር እንትን ፖርቶ መጋላ ፖርቶ መጋላ ነጭ ዶልፊን መኪና የታርገው ቁጥር 3 መጨረሻው 65 ምናልባት መኪናውን ተከራይተው ስለሆነ የሰውየውን እንትን 3 አፓርትመንት ውስጥ መጥቶ ረጅም ሰዓት ከቆመ በኋላ በኋላ ላይ ሲጋለጥባቸው ነው ይሄን ነገር ያደረጉት ማለት ነው። ሲጋለጥባቸው ሲታውቁት ሜሪዛ መኪና ውስጥ ለሰዓታት ቆየች። እነሱ ገብተው የሚፈልጉትን ነገር ኦልሬዲ እንዳሰቡት ስላልሆነ ችግር ስለተፈጠረባቸው ኦልሬዲ ምን እንደተፈጠረ በኋላ ጣርተን ምን ደርስበት ይሆናል። ይህን ነገር እንግዲህ ደርሰንበታል ማለት ነው፣ ለነጋውም ማለት ነው ለነገውም። ሱራ ሜሪ የግርሳት እየሆነባችሁ፣ ዳኒ ራሱ የግርሳት እየሆነባችሁ እየተከታተለ ኦልሬዲ፣ አሁን የምትገናኙበትን ቦታው ላይ ቀይራችኋል። በፊት የነበረበት ወዳጅነት ነበር፣ አሁን ከዛም ተነስታችሁ ቀይራችኋል። አሁን እየሰራችሁ ያላችሁበትንም አውቃለሁ። አቋ አለው ወደ ሽሮ ሜዳ መሄጃ ነው። አቋአለው እሱም አልጠፋኝም። እዛም ሰዎች አሉኝ፣ እየተከታተለው ያሉ ሰዎች አሉኝ። ኦሬዲ ይህን ነገር ማደርገው ለአንተ ክፋትና ጥላቻ ኖሮኝ ሳይሆን ማለት ነው፣ እልህ ነው። እነዚህ ልጆች ዋ ሊደር እንጂ አንድ ላይ መሆናቸው አይቀርም። አብርሃምም ምናልባት ልቦናው ተመልሶ እየሰራ ያለው ነገር ስህተት ገብቶ ልቦናው ተመልሶ የፍቅርንም ህይወት መረበሽ ትቶ አሁን በፍቅርና በፉፉ መሃል ከፍታቷ መረበሽትቶ ወደ ቤቱ እስከሚመለስ ድረስ እኛ እንግዲህ የተመልካችን አደራ ወስደን ተመልካች ለኛ የሚያደርሰን የተመልካችን አደራ ወስደን እያንዳንዷን እያንዳንዷን መረጃና እያንዳንዷን ነገር ለእናንተ እያደረስን ማሸነፋችን አይቀርም። በህይወቴ በታሪክ ተስፋ ቆርጬ አላውቅም። በዚህ ጉዳይ ተስፋ አልቆርጥም ተመልካቾች እስከመጨረሻው ድረስ እስከ መጨረሻው ነገ ድረስ ድረስ እየተከታተልኩ ለእናንተ መረጃ ማድረሳችን ይሆናል። ያው ካለብኝ የቴክኖሎጂ እጥረት ማለት የተቻለ ድብቅ ካሜራ ዲጂታል ካሜራም ነገር ስለሌለኝ ለዛ ነው ያመለጠኝ። እውነት ልንገራችሁ ማለት ነው፣ ለዛ ነው ያመለጠኝ። ነገር ግን በቪዲዮ ኮል ሞክሮ ነበረ፣ ያው የያዘውን ስልክ ጥሩ ስላልሆነ እንትን አለበት እንጂ በቪዲዮ ኮል ሞክሮ ነበር። ጥሩ እየተከታተልልኝ ነበር። ኤኒዌይስ እንግዲህ የቪዲዮ ምስሉ አልተሳካም፣ አምልጧል። ዳኒ አሁንም ግን ዛሬ አመለጥክ ማለት ነገ በፍጹም አታመልጡ ነገ በፍጹም በፍጹም እንደማታመልጥ መቶ ፐርሰንት ማረጋገጫ ሰጪ የምነግርህ፣ እጅ ከፍንጅ በቪዲዮ እንይዛሃለን። በቃ እያደረክ ያለውን ነገር ካላቆምክ እዚህ ጦርነት ውስጥ እኛንም ከተናልና እስከ መጨረሻው ድረስ የተመልካችን የተመልካችን ከተመልካች ጎኖ ነን። እያንዳንዱ ነገር ያንተን እናጋልጣለን። ሩታ ለመጨረሻ ጊዜ የምለምንሽና የምነግርሽ አንድ ነገር ነው። ለምታደርጊው ነገር ቢያንስ ሰው ምረጭ። አንቺም እንደ አብርሃም ሌሎች ስህተቶችን አትስር እንዲ ለምታደርጊ ለምትወስኘው ውሳኔ ፕሊስ እባክሽን፣ የምነግርሽ ነገር ምንድን ነው? ሰው ምረጭ። ዳኒ አደገኛ ወጥመዱን እያሳካሽለት መንገዱን እግር በግር እያደላደልሽ ነው ያለሽ። በጣም እያቀለልሽለት ነው ያለሽ። ኦልሬዲ ይህ ጉዞ እየጨረሰ ነው። አጠቃለው ይዞሽ ሊሄድ እንደሆነ እናውቃለን። ይሄን ነገርም አንቺ አሁን ላይ አውቀሽ ሁሉን ነገር ዝም ብለሻል። ይሄ ነገር ግን እንደማይቀጥል ለመናገር ወዳለሁ። ምክንያቱም እናንተም ለተመልካቹ ክብር እንዲኖራችሁ በማሰብ ነው። እዚህ ጋር ለሊት ኃይል ቀና ይል እየተጨናነቀ ለእኛ መልእክት እየላከልን ያለው እናንተን የሚያከብራችሁና የሚወዳችሁ ኦዲየንስ ነው። ለዚህ ኦዲየንስ ለዚህ ውስጡ ቡቡ የሆነ ሚስኪን ለሆነ ኦዲየንስ ፕሊስ፣ ባካችሁን ክብር ይኑራችሁ። በቃ ቤተሰብ ማስጨነቁን ኦልሬዲ ተያይዛችሁታል። ቤተሰብን እዚህ ላይ እንትን ማድረጋችሁን ኦልሬዲ ተያይዛችሁታል። በቃ የእናንተ ኦልሬዲ እንትን ብላችሁበታል። ነገር ግን እስኪ ነገር አቀሩ ለእነዚህ ለዚህ ለሚያከብራችሁና በእናንተ ብክለት የቆሰለ ያለው እያዘነ ላለው ቤተሰብ ስትሉ እስኪ ቢያንስ እንደው ማለት ነው ምን እያደረግን ነው ብላችሁ ለመመልከት ሞክሩ። ቤትሽን ፈቅደሽ ቁልፍ ሰተሽ እንዲመዘበር ፍቃድ ሰተሽ ነበር፣ ነገር ግን እድሜ ይለኛ ነገሩ እንደታሰበው ወይም ደግሞ እንደታለመው ሳይሆን ቀርቷል። ተመልክታችሁታል። ያን እንደታሰበውና እንደታቀደው ሳይሆን ቀርቷል። እንደ ቅዳቸው መሰረት ግን ነገሩን ፍጥምጡ ማድረሰሽ ሩታ ቤትሽን አዝምዝብረሽ ሌላ ታሪክ ውስጥ ሊገባ ነበር ግን እኔ አሁንም እንድትወጭ አልፈልግም። ቤትሽ መዋቢያ ጌጥሽ፣ መከበሪያሽ ነውና ከቤትሽ እንድትወጭ ሩታ አናደርግም። ዳኒም ገብተህ እንደ ማንኛውም አባወራ የሌለበት ቤት መስሎ እቃ ይዘ እንድትወጣ የነሱን አናደርግም። ይሄ ከተመልካች የተሰጠን ተልዕኮ ነው። እግር በግር እናጋልጣለን። አንተውም ሱራ ዛበሻ ነበርኩ ወዳችኋለሁ ባይ